እንደምን አምሽታችኋል ውድ ተመልካቾቻችን፣ አሁን የምንገኘው በስልጤ ዞን ቅበት ከተማ የአቶ ሙሰይድ ሱሌማን ቤት የኢፍጣር መርሃ ግብርን ለመካፈል ነው። እዚህ የተገኘ ነው እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። የየዓመቱ ልማድ ምን ይመስላል? በዚህ ተሰባስባችሁ ስታከብሩ አሁን እዚህ የተገኘንበትም አብሮነት ደስ ይላል እና ምን አይነት ስሜትን ይፈጥራል እንዲህ አይነቱ የኢፍጣር መርሃ ግብር በእናንተ ላይ? ከመሰረታችን ጀምሮ በዚሁ አይነት ነው እኛ የመጣ ነው እና ያው በየረመዳኑ እንደዚሁ ተሰባስበን እናፈጥራለን። በተለያየ ጊዜ እንገናኛለን እንደ ቤተሰብ መሆናችን መጠን ሁልጊዜ በዚህ አይነት ሁኔታ ነው ያለ ነው። ልጆቼ ግማሻቸው ሙስሊም፣ ግማሻቸው ኦርቶዶክስ የተያያዘ ሁሉም ልዩነት የለም። እነሱም ጋር ይመጣለው፣ እነሱም እኔ ጋር ይመጣሉ። እርስ በረሳችን ተደሳስተን እንኖራለን። ዘንድሮ ደግሞ ጾሙ ተከታታይ ነው። የሰላም ዘበን ነው። ሰላሙን ጌታ ያወርድልናል። ግራ ቀኙ ሁሉም ሰላም ይሆናል። የደስታ ዘበን ነው። አሁን ሳስበው ማለት ነው ጾሙ ሁሉም ልጅ አዋቂ ይጾማል ልጅ ዋቂ ይጸልያል በጣም ደስ ይላል። አሁን እኔ ከልጆች ያብረን ነው አንለያየ አሁን እቺ ሙስሊም ናት ሶስቱ ኦርቶዶክስ ናቸው፣ አራት ናቸው ልጆቼ ማለት ነው። በልጅነት የጀምሬ አያት ያለ እርካማቸው አጅሱር ይባላሉ። በሮሞዳንም ሄደን እንዲህ ተሰባስበን ሄደን እናፈጥራለን፣ ደው መዝጊድ ደጃፍ ላይ ተነጥፎለን በኢድም እንደዛው ስለ ለእኔ አዲስ አይደለም ቢሆንም በጣም ደስ የሚል ነው። እኛ ናይቶ ሁሉም ቢቀጥል በእንደዚ አይነት መንገድ ደስታውን አልችል። ከጥንት ጀምሮ ያለ ነው። አሁን እሷ ልጆና እንሄድ የነበረው አፍጥር ፕሮግራም አክስታችን ጋር ነበር። አሁንም አክስታችን ጋር እንሄዳለን። አሁን ዛሬ ይሄ ፕሮግራም ሆነ እንጂ አክስታችንን መሄደን በመሀል በጾሙ መሀል ላይ ሄደን እሷን የአፍጥር ፕሮግራም ላይ ተገኝተን የምንጋራው ነው የሚሆነው። የዛሬ ሳይሆን ከጥንት ከትውልድ የነበረ ነገር ነው። ያው አብሮ ሙስሊምም ክርስቲያንም አብሮ ተስማምቶ ሲኖር ደስ ይላል። ሁሉም ታናሽነት አለ፣ ቤተሰብ ነው። ያው የምቅኛም ከሙስሊም ወገን ነን፣ እነሱም ደግሞ የኛ ቤተሰብ ናቸው። እንደቀባት ቤተሰብ በአብዛኛው ቤተሰብ ትስስር አለ። በጋብቻ ኬዝ የሃይማኖት ልውጦች አሉ። በአብዛኛው የሚታየው በዛ ነው። እያንዳንዱ ቤት ላይ አንዱ ሙስሊም የሚሆንበት አንዱ ኦርቶዶክስ የሚሆንበት በውሎ የማህበራዊ ትስስሩ የተሳሰረ በመሆኑ በዚህ ሂደት የሃይማኖት ልውውጦች እየተደረጉ ያሉበት ሁኔታና በእያንዳንዱ ቤት ይሄ የሚገኝበት በዚህም ሂደት የበዓላትና የአፍጥር ስርዓቱን በጋራ የሚያከብሩበት የረዥም ጊዜ ታሪክ ያለውና አሁንም እየቀጠለ ያለ መሆኑን ለማንሳት ሞክረል። አሁን እኔ ዛሬ ስገኝ ብቻዬን አይደለም የተገኘሁት፣ ከልጆቼ ጋር ነው የተገኘሁት። ከልጆቼ ስገኝ ልጆቼ ይሄን እንዲወስዱ ፈልጋለሁ። ምክንያቱም ይሄንን ነገር የኔን ሊረከብ የሚችለው ማን ነው? ልጆቼ እንደመሆናቸው ልጆቼም ደግሞ የልጅ ልጆች የሚተላለፈበት እንደመሆኑ መጠን መልካም ነገር ከእናት ከቤተሰብ ትወስዳለህ። ከኔ ደግሞ ማን መልካምነት ይወስዳ? ልጆቼ ይወስዳሉ፣ እየተማሩበት ይሄዳሉ። ስለዚህ በዛ መልኩ ለትውልድ የምናስተላልፈው መንገድ መሆን አለበት። አንድነታችንን ማጠናከር ያስፈልጋል። እርስ በርሳችን እኛ መፈቃቀር ለሌላው አርአያ መሆን ያለብን ትምህርት መስጠት ነገር ከአንተ አይቶ ነው ሁሉም የሚከተለ። እኛ ጥሩ ነገር አይተን ስንሄድ የሚከተሉትም ልጆቻችንም እኛን አይቶ ነው የሚከተሉት። ለአንድ ሀገር መሰረት የሚሆነው ቤተሰብ ነው። ቤተሰብ የተሻለ ቤተሰብና የጠነከረ ቤተሰብ ሲኖር ማህበረሰቡም እየጠነከረ ይሄዳል። የማህበረሰብ ጥርቅም ደግሞ እንደ ሀገር የመገንባት እድል ስላለው እኔ ውቅሬ የቤተሰቤ ነው፣ ክብሬም ነው። በጣም ሙስሊም ክርስቲያን፣ እኔ ሳለኝ በጋራ ፍቅር፣ አንድነት ሳነጣላ በፍቅር የምንኖርበት ቤተሰብ እንደመሆኑ መጠን እኔ ቤተሰብ እኮራለሁ። ኖርማሊ ኖርማ፣ ምክንያቱም ቅልቅል ናቸው። ክርስቲያኖች አሉ፣ ሙስሊሞች አሉ። የፋሲካ ቀን እንዳለ ከገጠር ከከተማ መጥቶ ቤት ላይ ያለው ሴሪሞሪ በጣም የሚገርም ነው። የክርስቲያን ፋሲካ ቀን ማለት ሁሉም ስለሚገኝ ማለት ነው። ላይክ እንደዚህ ትላንትም እንደነበረው ዛሬም ይሄንን ይዘን የምንሄድበት ሁኔታ ትውልዱ ይሄን የሚያስቀጥልበት እድሉም አለ። አሁን እንደቀበስና ይሄንን ነው ያው አሁን ሁላችንም ቤት የምናሳልፈው በዚህ አይነት እንትን ስለነበረ ነው። በእያንዳንዳችን ቤት አሁን እኛ ቤት ኦርቶዶክስ አለ ለአብነት ብናነሳ ኦርቶዶክስ አለች አንድ እህታችን የመጀመሪያ ቤታችን በጋብቻ ኦርቶዶክስ ሆናለች። በዓላት ሲመጣ ኢድ ሲመጣ ግን ሲመጡ ሌላ አካባቢ ነው ያለችው፣ በቀይ ደም ቃል ሰፈሩ። እኔ ምክሬ የአገራችን ሰላም እንዲሆን ጆሮችን ጥሩ ጆሮ ቢሰማ አገራችን በሰላም በደስታ ወጥቶ ቢገባ፣ ልጆቼ በሰላም ወጥተው ተራምደው ቢገቡ፣ የሀገር ልጅ ቢስማማ ደስ ይለኛል በበኩሌ። ጸሎታችንም ወጥተንም ምንገባ እግዚአብሔርም የምንለምነው በዚህ ነው ጌታ አንድ አድርገን አስማማን በሰላም ወጥቶ ግራ ቀኙም ጥሩ ጆሮ እንስማ ብዬ ጸሎቴ፣ ምንም አገሬ ነው። አገር ከሌለ መኖር የለም፣ መፋቀርም የለ። ዙሪያውንም አገራችንም ሰላም ያደርግለን። በኢፍጣር መርሃ ግብሩ ላይ የነበረውን ሂደት ተካፍለናል። ቤተሰባዊነቱ፣ አብሮነቱ፣ ሌሎችም የሚጋራ መሆኑን በዚህ ቤት ተመልክተናል። ይህ ከአካባቢ አልፎ ለሀገር የሚተርፍ አብሮነት እንግዲህ በዚህ መልኩ ተጋርታችኋል። በሌሎች ዝግጅቶቻችን አብራችሁ እንድትቆዩ ከወዲሁን ጋብዛለሁ።